ሰላም ጤና ይስጥልኝ። ውድ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለዕለቱ የመረጥናቸው አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከእኛ ጋር እንድትቆዩ በአክብሮት እጋብዛለሁ። በቀዳሚነት ወደምናየው መረጃ ስናልፍ የትግራይ ክልል ጊዜው አስተዳደር ላይ መፈንቅለ መንግስት አካሂደዋል የተባሉ አርባ ሁለት ጀነራሎች የሰራዊት አመራሮች እና ባለሀብቶች ንብረት ታግደዋል ተባለ። የትግራይ ክልል አርባ ሁለት ጀነራሎች የሰራዊት አመራሮች እና ባለሀብቶች ንብረት ታግደዋል እየተባለ ይገኛል። የመረጃ ምንጩ የፌዴራል መንግስት በትግራይ ጊዜ አስተዳደር ላይ መፈንቅለ መንግስት ፈጽመዋል ያላቸውን በትግራይ ላይ ያሉ ጄኔራሎች ላይ ብቻ ማዕቀብ መስጠቱን ከምንጮች አረጋግጫለሁ ብለዋል። ኢትዮፎረም ጥቃቱ ሆን ተብሎ በሁሉም ትግራዊ ተወላጆች ላይ ያነጣጠረ ከህዝባቸው ጎን የቆሙ ጄኔራሎችም እገዳ መጣሉን አድርጎ ዘግቦታል። ሆኖም ግን ኢትዮፎረም ጀነራል ወዲ አሸብርና ጀነራል ተክለ ሃይማኖት ጆቤ ንብረት ታግደዋል የሚለው ዘገባው ስህተት መሆኑን ስለሚታወቅ ትግራይ ዳግም የጦር ምድር ለማድረግ የሚያደርገው እንቅስቃሴ እንዲያቆም ጥሪ የተላለፈ ሲሆን ከተገንጣይ ቡድን ጋር የቆሙት የትግራይ ጀነራሎች ከህዝብ እየዘረፉና እያስዘረፉ ያካበቱት ሀብት ሳይበሉ ረብሻና ስርዓት አልበኝነት በማድረጋቸው ታግደዋል። ይሁንና በየሚዲያዎቻቸው እንደ ኢትዮ ፎረም አይነት የነሱ ልሳን ተጋሩ በመሆናችን የእገዳ ጥቃት እየደረሰብን ነው በማለት የሀሰት ፕሮፓጋንዳቸው እየሰሩ ስለሚገኝ የትግራይ ህዝብ ይህንን ጉዳይ አንተን የሚመለከት ጉዳይ ስላልሆነ አይመለከተኝም ብለህ ማለፍ ይገባሃል ብለዋል የመረጃው ምንጭ በትስስር ገጹ ለህወሓት በመወገን የትግራይ ክልል ጊዜያዊ አስተዳደር ላይ መፈንቅለ መንግስት ላካሄዱት ኮኮር በላይ አዛዦች ለሆኑት የህወሓት ሰራዊት አመራሮች የመሬት ስጦታ ሊበረከትላቸው ነው ተብለዋል። ለህወሓት በመወገን የትግራይ ክልል ጊዜያዊ አስተዳደር ላይ መፈንቅለ መንግስት ያካሄዱት ራሳቸውን ኮኮር በላይ አዛዦች ብለው የሚጠሩ የህወሓት ሰራዊት አመራር በመቀለ ከተማ በህገወጥ መንገድ የተሾመው ከንቲባ ረዳኢ በርሀ የመሬት ስጦታ ሊያበረክትላቸው መሆኑን ተሰምተዋል። የዚህ ስጦታ ምክንያትም በህወሓት ሰራዊት ኮኮር በላይ ያለው አመራር ከህገ ወጥ ቡድን ህወሓት ጋር ስለተሰለፈ ነው ተብሏል። ህገወጡ ክንቲባ ዶክተር ረዳኢ በርሀ ለክፍለ ከተማ አመራሮች ባስተላለፈው ትዕዛዝ ለነዚህ ህወሀት አገልጋይ አዛዦች ከ400 እስከ 500 ካሬ ሜትር መሬት እንዲሰጣቸው አዟል። የክፍለ ከተማዎቹ አስተዳደሮችም ለሁሉም የሚበቃ መሬት ባለመኖሩ ለጊዜው ለጥቂት የክፍለ ከተማዎቹ አስተዳደሮችም ለሁሉም የሚበቃ መሬት ባለመኖሩ ለጊዜው ለጥቂቶች ብቻ እንዲሰጥ ወስነናል ብለዋል። ይህ ቡድን ለዓመታት ሲያደርገው እንደነበረ የመቀለ መሬት በመቸብቸብ ለግል ጥቅሙና ለአሽከሮቹ በማደል ስራ አሁንም ቀጥሎበታል። ህወሓት የምዕራብ ግንባር ሰራዊት አባላት ወደ ኤርትራ ለማዘዋወር ውሳኔ አሳርፈዋል ተባለ። በህዝቡ ላይ እንደፈለገ ሲወስን የነበረው የእነ ሞንጆሪኖ ቡድን ህወሓት አሁን በትግራይ ጦር ላይ አደገኛ ውሳኔ ወስነዋል የተባለ ሲሆን ጦር 15ን ጨምሮ ሁሉንም የምዕራብ ግንባር ሰራዊቶች ወደ ኤርትራ ለማዘዋወር ወስነዋል ተብለዋል። በዚህ ግንባር ስር የሚገኙ ታጣቂዎች በሶስት ቀን ውስጥ በሻዕቢያ እጅ ከመውደቃቸው በፊት ከቤተሰቦቻቸው ጋር እንዲቀላቀሉና ከተቻለም ዲዲአር ወደሚፈጸምበት ነፃ መሬት እንዲወጡ የመረጃው ምንጭ ጥሪውን አስተላልፈዋል። በቻይና ናጂንግ የተሳተፈው የኢትዮጵያ አትሌቲክስ ልዑካን ቡድን የጀግና አቀባበል ተደረገለት። በቻይና ናጂንግ ሀያኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ተሳትፎ በድል የተመለሰው የኢትዮጵያ አትሌቲክስ ልዑካን ቡድን ዛሬ ጠዋት አዲስ አበባ ሲገባ የጀግና አቀባበል ተደርጎለታል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስቴር ዴኤታ አቶ ምኪ መሐመድ፣ የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን፣ የኢትዮጵያ ኦሎምፒክ ኮሚቴ ዋና ጸሐፊ አቶ ዳዊት አስፋው፣ የኢትዮጵያ አትሌቲክስ ፌዴሬሽን የስራ አስፈጻሚ ኮሚቴና ጥሪ የተደረገላቸው እንግዶች ቦሌ ዓለም አቀፍ አየር ማረፊያ በመገኘት የጀግና አቀባበል አድርገውላቸዋል። በአሁኑ ሰዓት ደግሞ መገናኛ በሚገኘው ቤልቪው ሆቴል እውቅናና ሽልማት ስነ ስርዓት ለማከናወን በዝግጅት ላይ ናቸው። ሶማሊያ 145 ዜጎቿን ከሊቢያ እስር ቤቶች አስለቀቀች። እነዚህ ሶማሊያውያን ወደ አንድ አመት ለሚጠጋ ጊዜ በሊቢያ እስር ቤቶች ውስጥ የቆዩ ሲሆን የሶማሌ መንግስት ከአለም አቀፍ አጋሮች ጋር በመተባበር እነዚህ ዜጎች በማስለቀቅ በዛሬው ዕለት መቃዲሾ አየር ማረፊያ ደርሰዋል። በመቃዲሾ በሚገኘው አደን አዲ የአለም አቀፍ አየር ማረፊያ ሲደርሱም የመንግስት ባለስልጣናትና የዓለም አቀፍ ድርጅት ተወካዮች አቀባበል አድርገውላቸዋል። አብዛኞቹ ወጣት ወንዶች የሆኑ እነዚህ ሶማሊያውያን ወደዚያ ሄዱት በባህር ተሻግረው ወደ አውሮፓ ለማግባት በማቀድ የነበረ ቢሆንም በህገ ወጥ ሰው አዘዋዋሪዎች አማካኝነት ታስረው የቆዩ ናቸው። በእስር ላይ ያሉም ከፍተኛ ድብደባ ሲፈጸምባቸው የቆዩና በምግብና ውሃ እጥረትም የተጎሳቆሉ መሆናቸው ሂራኒውስ ዘግበዋል። ይህ በእንዲህ እንዳለ ቁጥራቸው ከፍተኛ የሆኑ ኢትዮጵያውያንና ኤርትራውያን በዚሁ በሊቢያ በሚገኙ እስር ቤቶች እየተሰቃዩ መሆናቸው ብዙዎች እየዘገቡ ይገኛሉ። በዩኤስኤድ መዘጋት የተነሳ በየቀኑ ሁለት ሺህ ሰዎች በኤችአይቪ ሊያዙ እንደሚችሉ የተባበሩት መንግስታት ድርጅት ገለጸ። የተባበሩት መንግስታት ድርጅት የኤድስ ኤጀንሲ ዛሬ እንደገለጸው ዩኤስኤድ በመዘጋቱ የተነሳ ከኤችአይቪ ጋር ለሚኖሩ ሰዎች ይሰጥ የነበረው አገልግሎት የተቋረጠ ሲሆን፣ ከፍተኛ ተጽዕኖ ያሳደረውም በዚህ ላይ ነው ብለዋል። የኤጀንሲ ዋና ዳይሬክተር ዊኒ ባኒማ ሲናገሩ የአሜሪካ መንግስት በድንገት ድጋፉን በማቋረጡ በርካታ ክሊኒኮች ከመዘጋታቸውም በላይ በሺዎች የሚቆጠሩ የጤና አገልግሎቱ ሰጪዎችም ተቀንሰዋል። ይህ ደግሞ አዳዲስ በቫይረሱ የሚያዙ ሰዎች እንዲጨምር አድርጎታል ካሉ በኋላ በየቀኑ ሁለት ሺህ ሰዎች በቫይረሱ እያዛሉ የሚል ግምት እንዳላቸውም አስታውቋል። የኢሴደር ዳርታ ተመልሶ ካልቀረበ ወይም ደግሞ ሌላ መንገድ ካልተፈለገ በሚቀጥሉት አራት አመታት ስድስት ሚሊዮን ከኤች አይቪ ጋር የተገናኘው ሞት ሊከሰት እንደሚችልም አስጠንቅቀዋል። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለእለቱ መራርጠን ወደ እናንተ ያቀረብናቸው አዳዲስና ወቅታዊ መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ የሶሎዳ ሚዲያ ቤተሰብ በመሆን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መረጃዎቻችን በቶሎ እንዲደርሷችሁ የደውል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ ሀገራችን።